ለማንኛውም ማኒካ አንድ ብዙ ጊዜ ሆነ ቢያስ 10 ቀን ሆነኝ አልহামዱሊላህ ያው ያልሰራሁት ቪዲዮ እንተነ ጓደኛዬ ባንድ ላይ ነበር አፕ ያደረግ ነው የሷ አልተስተካከለም ነበረ በጊዜው ኢንሻአላህ ተስተካክሎ አንድ ላይ እንሰራለን ቪዲዮ ተባብለን ነበረ ግን ያው የእንተን ሆነና ጉዳይ ሆነና የእሷ አልተሳካም ከረመዳን በኋላ ተቀጥራለች። ኢንሻአላህ የሷንም አላህ አሳክቶት በሰላም ተሳክቶላት ባንድ ላይ የምንመጣ ይሆናል። እስከዛው ግን እኔ ማመስገን ያለብኝ ሰዎች ስላሉ ለዚህ ነገር ያጠናከሩኝ፣ ስለዚህ ያጠናከሩ ሰዎች ስላሉ እነሱን ላመሰግን ፈልጌ ነው። አላህ ጀዛችሁን ይክፈለው። በጣም ነው ማመሰግነው። በጣም ነው ወዳችሁ ውዶቼ ሁሉንም ነገር አላህ ያሳካላችሁ። መቼም ስም መጥራት አያስፈልግም ብዙ ስለሆኑ አላህ ሁሉንም ነገር አላህ ያሳካላችሁ ነው የምላችሁ ውዶቼ፣ ፍቅሮቼ። በተረፈ ሰላም ናችሁ ወይ ነው የምላችሁ። በጣም በጣም ነው የማመሰግነው። አይዞሽም ትለምጃለሽ ይሄ እንደዚህ ነው ይሄ እንደዚህ ነው በምትሉ ልጆች ለራሱ ብዙ ሰዎች ስላላችሁ በጣም በጣም ነው የማመሰግነው። ረመዳን እንግዲህ ይህን ይመሳል ከእኛ ጋራ ያው ከጫጫታ ነው ጫጫታ ይገባባቸዋል ብዙ ሰው ስላለ። ኢንሻላ ያው ይሄን ሁሉም አልፈን ይሄን ሁሉም ከመዳም ኩሽና ወጥተን ትልቅ ቦታ፣ ትልቅ ደረጃ እንደምንደርስ ተስፋ አለኝ። መቼም ሙስሊም ተስፋ አይቆርጥም። ተስፋ እንዳትቆርጦ ማንኛውም ሰው አላህ የሁሉንም ነገር እንዳሳካው። ተስፋ እንዳትቆርጡ፣ ዱአ አድርጉ። እና ትንሽ እንደነገርኳችሁ ብዙ ጊዜ ያው ቪዲዮ ሰርቼላችኋለሁኝ እንደሆነ በጣም ነው የሚያመኝ ምናምን ብያችኋለሁኝ። እና በዱዓችሁ እንዳትረሱኝ። ዋላህ የሰው ልጅ ትልቁ አፍያ ነው። እና አፍያችንን ሰጥቶን በሰላም ሰርተን ወደ ሀገራችን የምንገባ አላህ ያድርገን። ሁላችሁንም በጣም ነው የምወዳችሁ። ለምታጠናክሩኝም እና አብሽሩ ጠንክሩ። የማወራው ጠፋብኝ ታውቃላችሁ። አንድ አንዳንድ ጊዜ እኮ ፊት ለፊት ካሜራ ሲሆንባችሁ በጣም ትፈራላችሁና ያው እስኪለምዱት ያስፈራል። ኢንሻአላ ለምደን በሰላም ደግሞ ለምደን ለምጨው በሰላም ምሰራ አለ ያድርገኝ። አፍያ ነውና አፊያን ሰጥቶኝ ጤና ነው አፊያን ሰጥቶኝ ሀያት የሰው ልጅ ሀያት ከሰጠው የማይለመድ ነገር የለም ሁሉ ነገር ይለመዳል ብዬ ተስፋ አደርጋለሁ። ኢንሻአላ ለእናንተም ጥሩ ነገር እንደሚገጥማችሁ ዱዓ አደርጋለሁ። ኢንሻአላ በዛሬው ቀን አላህ ሁሉንም ነገር ያሰባችሁ ተሟልቶ ያሰብነው ተሟልቶ ሁሉም ቦታ የምንደርስ አላህ ያድርገን። ውዶቼ ለዚህ ቻናል አዲስ የሆነ ሰው ላይክ ሼር ሰብስክራይብ እያረገ ይቀላቀላል። እንግዲህ አስረኛውንም ቀን ጨረስን። ኢንሻአላህ ረመዳንም እየሮጠ ነው ሱብሃንአላህ። ወላሂ በጣም ነው የሚሮጠው እና እርሜያችንም እንደዚህ ያው እየሮጠብን ነው። አላህ ለኸይር ነገር እንደዚህ የምንሮጥ አላህ ያድርገን ጾሞ አንዷ አላህ ይበለንና፣ በጣም በጣም በጣም በጣም ነው የምወዳችሁ። ከኔ በላይ አላህ ሱብሓነሁ ወተዓላ ይውደዳችሁ። በጣም ነው የምወዳችሁ፣ ካላህ ከኔ በላይ ደሞ አላህም በጣም ይውደዳችሁ። በጣም ደጋገምኩባችሁ። እስካሁን አብራችሁኝ ስላላችሁ በጣም ነው የምወዳችሁ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ